ብንዘምርል ብንዘምርም አይደክም የሰማዩ የምድሩ መጠጊያ የታመንብህ ጽኑ መጠለያ ክብራችን ሞገሳችን ብንዘምርል ብንሰርክም

ጠራው የምናሳየው አንተን ነው የምናሳየው የምንጠራው አንተን ነው የምንጠራው የምናሳየው አንተን ነው ያምናለን ካንተ ውጭ ኦ የምንጠራው አንተን ነው የምንጠራው ምናሳየው አንተን ነው ምናሳየው የምንጠራው አንተ ነው የምንጠራው ምናሳየው አንተን ነው ምናሳየው ክብራችን፣ ሞገሳችን ብንዘምርል ብንሰርክም አይደክም የሰማዩ የምድሩ መጠጊያ የታምንብህ ጽኑ መጠለያ ክብራችን፣ ሞገሳችን

ስሜን ፍታሌም ሳሙኤል ይባላል። የመጣሁት ከሰንዴ ስኩል ነው። አሁን ማቀርብላችሁ ቃል ነው መዝሙረ ዳዊት ምዕራፍ 66 ከ1 እስከ 9። ምድር ሁሉ ለእግዚአብሔር እልል ይበል፣ ለስሙ ክብር ዘምሩ፣ ውዳሴውንም አድምቁ። ለእግዚአብሔር እንዲህ በሉ፣ ስራህ እንዴት ግሩም ነው። ጠላቶችህ ከኃይለ ታላቅነት የተነሳ በፊትህ ይርዳሉ። ኑ በእግዚአብሔር የሰራውን እዩ። ስራህ በሰዎች መካከል አስፈሪ ነው። ባህሩን የብስ አደረገው ወንዙንም በእግር ተሻገረው። ኑ በእርሱ ደርስ ሲበለን እንዲህ አመፀኞች ቀና ቀና አይበሉ። ህዝቦች ሆይ አምላካችሁን ባርኩ፣ የምስጋናም ድምፅ አሰሙ። እኛም በሕይወት የሚያኖረን እግራችንን ከመንሸራተት የሚጠብቀን እርሱ ነው። በመጀመሪያ እግዚአብሔር ሲባረክ፣ አባቢ ባረክ፣ ማሚ ተባረኪ መሪዎች ይባረኩ። ስሜ አብጌ ወንድማገኝ ይባላል። የመጣሁት ከሰንዴ ስኩል ነው። አሁን ማቀርብላ ጸሎት ነው። እንጸልይ። የዘላለም አባታችን እናመሰግንሃለን። ምሕረት ቸርነት ስለማይለየን እናመሰግናለን። ለዚህ ዳና ስለዚህ ደቂቃ ስለደረስከን እናመሰግናለን። አቅም ጉልበት ስለምትሆነ እናመሰግናለን። በምህረት በቸርነት ስለምታግዘን እናመሰግናለን። ጸጋህ ኃይላችን ነው። ጸጋህ ችሎታችን ነው። ጸጋህ አቅማችን ነው። ጸጋ ጉልበታችን ነው። በመውጣት በመግባታችን ጸጋ ስለማይለየ እናመሰግንሃለን። በልጅ በኢየሱስ ስም አሜን። ስሜ ሚራክለኛቸው ይባላል። ለመጣሁት ከስንዴ እስኩልና አሁን ማቀበላችሁ ጥቅስ ነው። ማርቆስ ወንጌል ምዕራፍ አንድ እስከ ስምንት እነሆ መንገድህን የሚጠርግልን መልእክተኛዬን በፊትህ እልካለሁ። የጌታንም መንገድ አዘጋጅ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ የሰው ድምፅ ተብሎ በነብዩ ኢሳያስ እንደተጻፈ ዮሐንስም በምድረበዳ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ ወደ ይሁዳ ሀገር መጣ። የኢየሩሳሌምም ሰዎች ወደ እርሱ ይመጡ ነበረ። ኃጢአትንም እየተናዘዙ በዮርዳኖስ ወንዝ በርሱ ይጠመቁ ነበረ። ዮሐንስም ዮሐንስም የገመል ጸጉር ለብሶ በወገቡም ታጥቆ የአንበጣና የበረሃ ማርም ይበላ ነበረ። ተጎንብሽ የጫማውን ጥፍር መፍታት የማይገባኝ ከኔ የሚበረታ በኋላዬ ይመጣል። እኔ በውሃ አጠምቃችኋለሁ፣ እሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር። ስላዳመጣችን አመሰግናለሁ።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 ባርካቸዋለው። ስራው እየሄደ ነው። ስራው እየተከናወነ ነው። ይሄው እንደምታዩት ትልቅ ደረጃ ላይ ደርሷል። አሁንም ደስ ብሎኝ የምነግራችሁ የስራው 55% አልቆ የቀረችን 45% ናት። ይሄንን 45% ተረባርበን እንግዲህ ደግሞ የእግዚአብሔርን ቤት ሰርተን ትውልድ የሚያመልክበት ታጋንንት ስርዓት ሰው ነጻ የሚወጣበት ብዙ በሽተኞች የሚፈወሱበት